ፊልሙን ከመጀመራችሁ በፊት ቪዲዮውን ላይክ ቻናሉን ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቪዲዮ ፊልሙ የሚጀምረው በሞስኮ 2072 ዓ ምን እያሳየን ነው። በዛ ጊዜ ማፊያ ሰርቫይቫል የተባለ ታዋቂ ጌም በቴሌቪዥን የተላለፍ ነበረ። ጌሙም የሚጀምረው ሰባት ተሳታፊዎችን ይዞ ሲሆን ከዛ ውስጥም ዘጠኙ ኖርማል ሰዎች ናቸው። ነገር ግን ሁለቱ ትላልቅ ማፊያዎች ነበሩ። ስለዚህም ጨዋታው መደበኛ ሰዎቹ ስለሚበዙ ከነሱ ውስጥ ሁለቱን ማፊያዎችን መርጦ ማውጣት ነበረ። በየዙሩ ደግሞ ማፊያዎቹ ማስወጣት የሚፈልጉትን ሰው መምረጥ ይችላሉ። ያም ሰው ይገደል ይሆናል። ያሸነፈው ቡድንም 1 ቢሊዮን ዶላር የሚያገኝ ሲሆን ከቀሩት የቡድኑ አባላት ጋርም ያንን ገንዘብ የሚከፈል ይሆናል። ይህ በእንዲህ እንዳለ እንዲሞቱ የተፈረደባቸው ሰዎች ደግሞ በአይምሯቸው ወደሚፈሩት ነገር ውስጥ ገብተው እንዲሞቱ ነበር የሚደረጉት። ከዚያም መድረክ መሪው ተጫዋቾቹንና ጨዋታውን ማስረዳት ይጀምራል። ከተሳታፊዎቹ መካከል የ89 ዓመት ሚሊዮነር የነበረው ሉካ ይገኝበታል። ይህንን ጨዋታም ሊቀላቀል የቻለበት ምክንያት ደባሪ ህይወቱ ስላስጠላው ነበር። አራት እንደ ሻርክ እሱን ካባውት ኑዛዜውን እየጠበቁ የሚገኙ አራት ልጆች ነበሩት። ቢሆንም ሉካ ግን በጨዋታው ላይ የሚሞት ከሆነ ምንም አይነት ገንዘብን ስለማያገኙ እሱ እንዳይሞት እየደገፉት ይገኛሉ። ቀጣዩ ተጫዋች የ38 አመቱ ኢላይ ነበር። እንደሚናገረውም ከሆነም የካንሰር በሽታ ስለተገኘበት እና ከሶስት ወር በኋላ ስለሚሞት ለቤተሰቦቹ ገንዘቡን ለማሸነፍ ብቻ ሲል እዚህ እንደመጣ ይናገራል። ቢሆንም ሚስቱ ግን የመጨረሻዎቹን ጊዜያት ከነሱ ጋር አብረው እንዲቆይ ለምናው ነበር። ሶስተኛውና አራተኛው ተጫዋቾች ቀጥታ የመጡት ከእስር ቤት ነበረ። ወደዚህ የመጡትም ነፃነታቸውን በጨዋታው ለማግኘት ነበረ። ትንሹ ልጅ የአስራ ስምንት ዓመቱ አይቫን ነበረ። እንደሚናገረውም ከሆነ እሱ ባልሰራው ወንጀል ነበር የተከሰሰው። ነገር ግን ሌላኛው ታሳሪ ፊቱ ላይ የምንመለከተው ጠባሳ እንኳን ጥፋት ያለበት መሆኑን ይመሰከር ነበረ። የመጣውም ሰዎች ለእሱ ያላቸውን አመለካከት ለመቀየርና ለመበቀል ነበረ። ትውውቃቸው ካበቃ በኋላም ሁሉም የጨዋታው ተካፋዮች እያንዳንዳቸው እነሱ ማፊያዎች እንዳልሆኑ መናገር ይጀምራሉ። ከዚያም አጫዋቹ አሁን አስር ደቂቃ እንዳላቸውና አስር ደቂቃውንም ተጠቅመው የመጀመሪያው ማፊያ ነው ብለው የሚያስቡትን ሰው እንዲመርጡ ይነግራቸዋል። ደቂቃውን መቁጠር በሚጀምርበት ሰዓት ላይ ተወዳዳሪዎቹና የእነሱ ቤተሰቦች በየቲቪው ላይ በፍርሃት መመልከት ይቀጥላሉ። ተጫዋቾቹም እርስ በርስ መጨቃጨቅ በሚጀምሩበት ሰዓት ላይ ሜሪ የተባለችው ልጅ ሁሉም ጊዜያቸውን እንዳያባክኑና የጠረጠሩትን አንድ ሰው እንዲመርጡ ትናገራለች። እሷም የመረጠችው ኪራን የተባለውን ሰው ነበረ። ፒተር የተባለውም ልጅ ልክ እንደ እሷ ተመሳሳይ ሰውን ይመርጣል። ቢሆንም ቡቸር በመሀል በመግባት ሜሪን የቲቪ ሾው ላይ ያቃት እንደነበረና ከዚህ በፊትም ታዋቂ ባለሪና እንደነበረችም ይናገራል። ቢሆንም በደረሰባት የመኪና አደጋ ምክንያት ግን ይህንን ስራዋን ልታቁም ችላለች በደረሰባት የአካል ጉዳት ምክንያት በመጨረሻ የነበራት ዝና በሙሉ ባንዴ ሊወርድ ችሏል። በጊዜው ያለውንና ሊተከላት የሚችለውንም እግር ለማግኘት ብዙ ብር ያስፈልጋት ስለነበረ ያንን ብር ፍለጋም ነበር እዚህ ውድድር ላይ ልትሳተፍ የመጣቸው። ዊቸር እንደጠረጠረው ከሆነ ፒተር እና እሷ የሆነ የፍቅር ግንኙነት እንዳላቸው ነበረ። ቢሆንም ፒተር ግን የእሷ ትልቅ አድናቂዋ ነበረ እንጂ የተገናኙበት አጋጣሚ እንኳን አልነበራቸውም። ወደዚህ ጌም ሊመጣበት የቻለበት ዋነኛ ምክንያቱ እሷን ተከትሎ ነበረ። ሁለቱን መተዋወቃቸውን ከተመለከቱ በኋላ እዛ የነበሩት ተወዳዳሪዎች በሙሉ ማፍያዎቹ እነሱ ናቸው ብለው ሁለቱን መጠርጠር ይጀምራሉ። ፒተርም ይሄ ልክ እንዳልሆነ በመናገር ሊያሳምናቸው ቢሞክርም ነገር ግን ተወዳዳሪዎቹ እሱን ባለመስማት ሜሪን መምረጥ ይጀምራሉ። ይህም ሜሪ እንድትናደድ ያደርጋታል። ምክንያቱም እሷን መከታተሉን ተከትሎ እዚህ ከባድ ችግር ውስጥ እንድትገባ አድርጓታል። ስለዚህም እሱም እሷን ለማዳን ሲል እሷን እንዳይመርጧትና ከጠረጠሩትም እሱን ጠርጥረው እሱን እንዲመርጡት ይጠይቃቸዋል። ቢሆንም ተወዳዳሪዎቹ ግን እሱን ችላ በማለት አንድ ላይ እሷን ይመርጧታል። ቢሆንም በመጨረሻ ግን መድረክ መሪው እሷ መደበኛ ሰው እንደሆነች እና ማፊያ ያልሆነች ያስረዳል። ይህም ሁሉንም የሚያስደነግጣቸዋል። ከዚያም ከደቂቃዎች በኋላ የተቀመጠችበት ወንበር ከላይ ወዳለው ክብ ነገር ውስጥ መግባት ይጀምራል። ይህም ወዲያውኑ የሚበላት ሲሆን ነገር ግን ለእሷ የሚታያት የነበረው ወደ አንድ ሲሙሌሽን ውስጥ እንደገባች ነበረ። ራሷንም ያገኘችው በጫካው ውስጥ ሲሆን ጊዜውም ጨለማና መብረቅ የተቀላቀለበት ዝናብ የነበረበት ጊዜ ላይ ነበረ። ሲገለጥም ትልቁ ፍርሃቷ ዝናብና መብረቅ ነበረ። ምክንያቱም ያለፈውን አደጓን ያስታውሳት ነበረ። በጫካ ውስጥም ለማምለጥ በምትሞክርበት ሰዓት ላይ በመጨረሻ ወደ አንድ ገደል ውስጥ ትገባለች። ልክ በዛን ሰዓት ላይ መብረቁ ይመታታል። ስለዚህም ከባድ ሕመም የነበረውን ሞት ትሞታለች። ሰውነቷም ወዲውን ወደ አመድ ይቀየራል። ይህንንም ለመጀመሪያ ጊዜ ተመለከቱት ተወዳዳሪዎቹም ይደነግጣሉ። ከዚያም መድረክ መሪው ሁለት ሰዎች ስለተተዋወቁ ብቻ ማፍያ ናቸው ማለት አይደለም ሲል ይናገራል። አሁን ደግሞ ጊዜው ሁለቱ ማፊያዎች ከመደበኛዎቹ ሰዎች መካከል አንድ ሰው የሚያስወግዱበት ጊዜ ነበር። ድሮኖቹም በተጫዋቾቹ መካከል መዞር ይጀምራሉ። ድንገትም የክፍሉ መብራት ይጠፋል። ልክ ድጋሚ መብራቱ በመጣበት ጊዜ ላይም መድረክ መሪው ማፊያዎቹ ቡቸር እንዲወገድ እንደወሰኑበት ይነግረዋል። ይህም ቡቸር ለሜሪ ሞት ተጠያቂ ነው ብለው የሚያስበውን ፒተርን ያስደስተዋል። ቡቸርም ወደ ክቡ ነገር ከመወሰዱ በፊት ሁሉንም መራገም ይጀምራል። ልክ ወደ ውስጥ በገባበት ሰዓት ላይ በትውስታ ስንመለከት ገና ወደዚህ ጨዋታ በገባበት ጊዜ ላይ ፍርሃቱ ሲመረመር ምንም አይነት ነገር እንደማይፈራና እንደ ጅልግን መሞት እንደማይፈልግ ሲናገር እንደነበር እንመለከታለን። በቀጣይም ቡቸር ራሱን ወደ አንድ መደባደቢያ ስፍራ ላይ ያገኘዋል። እዛ የሚገኙት የነበሩት ሰዎች በሙሉ ድብድቡን ለመመልከት ወቅተው ነበር። እየጠበቁ የነበሩት ሁለት ሰዎችም ወደዛ በመምጣት ከሱ ጋር መፋለም ይጀምራሉ። ቡቸርም ቀላል ሰው ስላልነበረ እንዴት ራሱን መከላከል እንዳለበት ያነበረ ያለውንም አቅም ተጠቅሞ ተፋላሚዎቹን መደብደቡን ይቀጥላል። በመጨረሻም ፍልሜው ይቀጥልና ቡቸር ሁለቱንም ይገላቸዋል። ይህም በእስር ቤት ያቁት የነበሩት ጓደኞቹ በሙሉ በእሱ ላይ እንዲኮሩበት ነበር ያደረጋቸው። በዚህም ምክንያት ይተርፍ ነበረ። ቢሆንም ግን ድንገት ከኋላው የነበረው ድንጋይ ያደናቀፈውና ሹሉ ድንጋይ ጭንቅላቱን መቶት ይገለዋል። ይህም የእጅል የሆነ አሟሟትን እንዲሞት ያደርገዋል። በሁለተኛው ዙር ተጫዋቾቹ ማፍያ ነው ብለው የሚያስቡትንና እንዲወገድ የሚፈልጉትን ሰው እንዲመርጡ ስምንት ደቂቃ ደግሞ ይሰጣቸዋል። ከዚያም ኮንስታንቲን የተባለው ልጅ ማፍያው የትኛው እንደሆነ እንደሚያቅ ይናገራል። የኮንስታንቲን ያለፈ ታሪኩንም በምንመለከትበት ሰዓት ላይ ቀጣይ የሚሆነውን ነገር የማወቅ ችሎታ ነበረው። በዚህም ምክንያት እንዳማካሪ በመሆን ለትላልቅ ድርጅቶች ሲሰራ ቆይቷል። ከዛ በተጨማሪም በጦርነት ላይ ራሱ መንግስትን ሲያገዝ ቆይቷል። በዚህም ምክንያት ጥቁሩ መልክተኛ የሚባልም ቅጽል ስም ወጥቶለት ነበረ። የእሱ ዋነኛ ፍርሃቱም አርጅቶ መሞት ነበረ። በቀጣይም ኮንስታንቲን ማፍያው ፒተር እንደሆነና ቡቸርንም በሜሪ ሞት ምክንያት እንዲገደል ፈልጎ ይህንን እንዳደረገ ይናገራል። ፒተርም ኮንስታንቲን እውነቱን ያውቅ ከነበረ ሜሪ እንድትሞት ለምን ፈቀድክ? በማለት ይጠይቀዋል። ኮንስታንቲንም ከሌሎች ሰዎች ጋር ገንዘቡን መካፈል ስለማይፈልግ ያንን እንዳደረገ ይናገራል። ከዚያም ኮንስታንቲን ፒተርን በሚመርጠው ሰዓት ላይ ሌሎችም ተወዳዳሪዎች እሱ ባለው መንገድ ይሄዳሉ። ፒተርም እንደዛው መሞትን ይመርጣል። ምክንያቱም ሜሪ ከሞተች በኋላ የሚቆይለት ምንም አይነት ምክንያት አልነበረው። በመጨረሻም እሱ ይመረጣል። ቢሆንም መድረክ መሪው ግን ፒተርም ልክ እንደሌሎቹ መደበኛ ሰው እንደሆነ ይናገራል። ይህም ማፍያ ይሆናል ብለው የጠረጠሩትን በሙሉ እንዲደነግጡ ያደርጋቸዋል። ከዚያም ወንበሩ እሱን ወደ ክቡ ነገር መውሰድ ይጀምርና በመጨረሻም ፒተርን ትልቁ ባህር ላይ እንዲነቀ ያደርገዋል። ሲገለጥም ፒተር ይፈራ ነበረው ውሃን ነበር። ጀልባውን በመጠቀምም ወደ ምድር ማቅናት ይጀምራል። ቢሆንም ወደዛ ከመሄዱ በፊት ግን በብዛት የሚቆጠሩ ሻርኮች ጀልባውን ይከቡበታል። ከእነሱ ማምለጥ እንደማይችልም በመገንዘብ አንደኛውን ሻርክ ይወገዋል። ቢሆንም የዛ ሻርክ ደም ግን ሌሎች ሻርኮች በሙሉ ወደ ቦታው እንዲመጡ ነበር ያደረጋቸው። ከዚህ ፒተር ከጀልባው በመውረድ ወደ ተመለከተው ደሴት ለማምራት ይወሰናል። ቢሆንም ቀና ብሎ በድጋሚ ሲመለከት ግን ከዚህ በፊት ተመልክቶት የነበረው ደሴት አሁን ላይ እንደሌለ ይገነዘባል። ከደቆች በኋላም ሜሪን በውሃ ውስጥ ይመለከታታል። ወደ እሷ እየቀረበ ቢመጣም ነገር ግን ትልቅ የሻርክ ይመጣና ደግሞ እሱንም እንደዛው ይበለዋል። በግጥ ወደ ጨዋታው ስንመለስ አጫዋቹ ተጫዋቾቹን በድጋሚ ሌላ ሰው ደግሞ እንዲመጡ ይነግራቸዋል። ምክንያቱም አንድ ማፊያ እንኳን ሳያገኙ ሶስት መደበኛ ሰዎች ሊያስወግዱ ችለዋል። በዚህ ጊዜም ለመወንሰን ስድስት ደቂቃ ብቻ ነበር የተሰጣቸው እናም አሁን ላይ 45 ዓመቱን ዋልተር የተባለውን ሰው ደግሞ እንተዋወቀዋለን ከህዝብ ትልቅ ደረጃ የተሰጠው ወታደር ሲሆን በጦርነት ሜዳ ላይ ባጣቸው የቡድኑ አባላት ምክንያት የፒቲኤስዲ በሽታ ተጠቂ ሊሆን ችሏል። እዚህ የመጣውም በህይወት መኖር ለሱ ይገባው እንደሆነ ለማጣራት ነበረ። ለአይቫንም ህግ የማያከብሩ ሰዎችን እንደሚጠላ መናገር ይጀምራል። ቢሆንም አይቫን ግን እሱ ጥፋት ያላጠፋ ንጹስ መሆኑን መናገሩን ይቀጥላል። በዚህም ጊዜ ላይ ሎራ የተባለችው አሳይት ዋልተር ልጁ ላይ የሚያደርገውን ነገር እንዲያቆም ትናግሯለች ቢሆንም ሰውየው ግን አሁንም ቢሆን ማውራቱን አላቆመም ነበረ። ሲገለጥ አይቫን ከትምህርት ቤት በሚመረቅበት ጊዜ ላይ ከጓደኞቹ ጋር አንድ ላሊት ለመዝናናት አብረው ይወጣሉ። በዛ ጊዜም በደረሰ የመኪና አደጋ ምክንያት እሱና ጓደኞቹ ላይ አደጋ ቢደርስም ነገር ግን እሱ በአንዲት ሴት ምክንያት በህይወት ሊተርፍ ችሏል። ቢሆንም ግን ጓደኛው ሞቷል። በዚህም ምክንያት የሞተው ልጅ ወላጆች በልጃቸው ሞት አይቫንን ይከሱታል። ምንም እንኳን እውነት ባይሆንም ነገር ግን በቦታው ላይ የተገኙት ምስክሮች መኪናውን አይቫን እየነዳ እንደሆነ ሊናገሩ ችለዋል። በዚህ ምክንያት የልጁ ዋና ፍርሃት አሁን ላይ በእስር ቤት መቦት ሆኗል። በአሁኑ ሰዓት ላይም አይቫን ለዋልተር እሱ ንጹህ ሰው መሆኑን መናገሩን ቀጥሏል። ቢሆንም ዋልተር ግን እሱ ብቻ ሳይሆን ለአይቫን ትከራከርለት የነበረችው ላውራ ሳይቀር አብረው መሆናቸውንና ማፍያዎቹ ማፊያዎቹ እነሱ ሊሆኑ እንደሚችሉም ይናገራል። ሀሳቡም ሁሉም እነሱን እንዲመርጡ ነበረ። ቢሆንም ያሳየው የነበረው ባህሪ ግን ጥርጣሬ እንዲያድርባቸው ያደርጋቸውና የተቀሩ ተወዳዳሪዎች በመጨረሻ እሱን ይመርጡታል። ቢሆንም ግን መድረክ መሪው አሁንም ቢሆን ዋልተር መደበኛ ሰው እንደሆነ ይናገራል። ከዚያም ወደ ጥቁሩ ክብ ነገር ውስጥም በመጨረሻ እንዲገባ ይደረጋል። በዛ ጊዜም ራሱን ያገኘው በሚፈራው ቦታ ላይ ነበረ። ይህም የጦርነት ቦታ ነው። በቦታው ላይም ከሱ ጋር አብረው ይዋጉ የነበሩት ሰዎች በሙሉ በጠላት ሊገደሉበት ችለዋል። በዚህም ምክንያት በመጨረሻ እሱ ብቻ በህይወት ሊቀር ችሏል። በመጨረሻም ብቻውን የቀረው ዋልተርም የሚመጣበትን ነገር ለመቀበል በማሰብ ወደ ጠላቱ ፊት ለፊት ወጥቶ መፋለም ይጀምራል። በዚህም ምክንያት እንደ ሌሎቹም እሱም እንዲገደል ይደረጋል። አሁን ሁለተኛው ዙርም አብቅቷል አሁን ጊዜው ደግሞ ማፊያዎቹ የሚወገደውን ሰው የሚመርጡበት ጊዜ ነው እነሱ ሊመርጡ ባሉበት ሰዓት ላይ ይጨልመና በድጋሚ መብራቱ ይበራል መብራቱን በድጋሚ በበራበት ሰዓት ላይ ማፊያዎቹ ሎራ እንድትገደል መርጠዋት ነበረ ያለፈ ታሪኳን በምንመለከትበት ጊዜ ላይ ሎራ ባለፈው ህይወቷ ጥሩ የሚባለን ህይወት ነበር ትኖር የነበረው በመጨረሻ ግን የአልኮል ሱሰኛ መሆን በጀመረበት ጊዜ ላይ ህይወቷ መበላሸት ይጀምራል። በዚህም በምታሳየው ቸልተኝነት ምክንያት ልጇ ይሞትባታል ሰዓት ባሏን በመጨረሻም ትቷት ይሄዳል። ለስምንት ዓመታት ያክልም ከቤቱ አልወጣችም ነበረ። በመጨረሻ ግን አንድ ቀን ማታ ላይ ወደ ውጪ ለመውጣት ተወሰናለች። በዚያም ጊዜ ላይ አንድ አደጋን ተመልክታ በአደጋው ላይ ተጎድቶ የነበረው ልጅ ልታተርፈው ችላለች። ይህም ልጅ በመጨረሻ አይቫን ነበረ። ቢሆንም ግን በሞተው ልጅ ቤተሰቦች ጉቦ ተሰጥቷት መኪናውን እሱ እየነዳ እንደነበረ በመናገር ዋሽታ መስክራበታለች። በአሁኑ ጊዜ ላይም ህይወቱን ስላብላሸችበት ይቅርታ ጠይቃለች። ቢሆንም አይቫን ገን በሚያስገርም መልኩ በቀላሉ ይቅርታ ያደርግላታል። ምክንያቱም ብዙ ሰዎች ይከታተሉት በነበረው የቲቪ ሾው ላይ እውነቱን ለህዝቡ ሙሉ በማጋለጥ የሱን ንጹህነት አረጋግጣለታለች። በመጨረሻ መድረክ ማዲው ሎራም እንደሌሎቹ መደበኛ ሰው እንደሆነች ያሳያል። በመጨረሻም ወደ ጥቁሩ ክብ ነገር ውስጥም ትገባለች። በዚህ ጊዜም እንደምንመለከተው ከሆነ ትልቁ ፍርሃቷ ከፍታ ነበረ። ራሷንም በፕሌን ውስጥ ያገኘች ሲሆን በዛ ጊዜም ከባድ ደመና ነበረ። እንዲሁም አውሎ ንፋሱም አውሮፕላኑን ባልተለመደ መልኩ ማንቀሳቀስ ይጀምራል። በመጨረሻም ፕሌኑ ወደ አውሎ ንፋስ ውስጥ ይገባል። ይህም ፕሌኑን እንዲሰባበረውና በመጨረሻም ሎራ ህይወቷን እንድታጣ ያደርጋታል። ሎራ ከሞተች በኋላ አሁን ስድስት ተጫዋቾች ሊቀሩ ችለዋል። ቢሆንም ግን አንድም ማፍያ ሊወጥ አልቻለም ነበረ። በቀጥታም ተጫዋቾቹ አንድ ሰው እንዲመርጡ አራት ደቂቃ ደግሞ ይሰጣቸዋል። ይህም ትልቅ ጭንቀትን በመሀከላቸው የሚፈጥር ነበረ። ኬረንም እንደሚያስበው ከሆነ አይቫን ማፊያ እንደሆነ ይናገራል። ሎራም ከዚህ በፊት በአሰት እሱ ላይ መመስከሯን ተከትሎ ማፊያዎችን በሚመርጡበት ሰዓት ላይ እሷን መምረጣቸው አይቫንን ተጠርጣሪ እንዳደረገው ይናገራል። ቢሆንም ኬት የተባለችው ሴት ግን በዚህ ሀሳብ ባለመስማማት መምረጥ ያለባቸው ኮንስታንቲንን እንደሆነ ትናገራለች። ከዚህ በፊትም ፒተርን ማፊያ ነው በማለት እንዲገድል ያደረገው እሱ ነበረ። ሁሉንም በሚያስገርም መልኩም ኮንስታንቲን ራሱን ለመከላከል እንኳን አልሞከረም ነበረ ለኪትም አንድ ትንቢትን ይነግራታል። ይህም ትንቢት ችግር ውስጥ በገባችበት ጊዜ ላይ ሶስት ማዕዘኑን እንድትጠቀም ይነግራታል። ምርጫውም ይቀጥልና ተወዳዳሪዎቹም የሚፈልጉትን ሰው ይመርጣሉ። በመጨረሻም ኮንስታንቲንም ራሱ ላይ ይመርጣል። በፊልሙ ታሪክም እንደዚህ አይነት ነገር ተፈጥሮ አያውቅም ነበረ። ማንም ሰውም ራሱን ለማስወገድ መርቶ አያውቅም። እሱም በሚወገድበት ጊዜ ላይ መድረክ መሪው ኮንስታንቲን እንደ እውነቱ ከሆነ ማፊያ እንደሆነ ይናገራል። ይህም ሁሉንም ያስደስታቸዋል። ከዚያም ኮንስታንቲን እንደ ሌሎቹ ክብ ነገር ውስጥ ከገባ በኋላ በመጨረሻ ራሱን በደረጃው ላይ ያገኘዋል። ከዚያም እሱን አያቴ ብሎ የሚጠራውንም ሰው ይመለከታል። ያ ብቻ ሳይሆን በመንገዱ ላይ የተለያዩ መስታወቶችን ያገኘና በእነሱ ላይ ራሱን ሲመለከት በሚወርዳቸው ደረጃዎች ልክ እያረጀ ነበር የሚመጣው። በመጨረሻም የሚወርዳቸውን ደረጃዎች እንኳን መራመድ እስኪያቀጠው ድረስ ማርጀት ይጀምራል። እናም ይወድቃል። ቢሆንም ከመሞቱ በፊት ግን ኮንስታንቲን መሳቅ ይጀምራል። ምክንያቱም የጌሙን ሁኔታ መቀየር ችሎ ነበር። ማለትም ትክክለኛ ፍርሃቱ አርጅቶ መሞት አልነበረም፣ ይልቁኑ የእሱ አርጅቶ መሞት ትልቅ ፍላጎቱ ነበረ። ሆነም ቀረ አርጅቶም ቢሆን ግን መሞቱ አልቀረለትም። መድረክ መሪውም ስለዚህ ምንም ጉዳይ ስጠው፣ ከዚያም ጨዋታውንም ያስቀጥላል። በዚህም ጊዜ ማፊያዎቹ አንድ ሰውን ደሞ መምረጥ ይኖርባቸዋል። ሁሉም ነገር ይጨለመና በድጋሚ መብራቱ ይመጣል። መብራቱን በመጣበት ጊዜ ላይም የተመረጠው ልጅ አይቫን እንደሆነም ይታወቃል። ኬትም ለአይቫን እያዘነችለት ትገኛለች። ምክንያቱም ረጅም ሕይወት ገና የሚቀረው ልጅ ነበረ። አይቫን ምንም እንኳን ሊሞት ቢሆንም ነገር ግን ንጹሕ ሰው መሆኑን ለሰዎች በማሳወቁ ግን ደስተኛ ነው። ከዚያም መድረክ መሪው አይቫን መደበኛ ሰው እንደሆነ ያሳውቃቸዋል። በመጨረሻም ወደ ጥቁሩ ነገር ውስጥ እንዲገባም ይደረጋል። አይቫንም ወደ ሲሙሌሽን ውስጥ ከገባ በኋላ ይመለከት የነበረው ጠባቂዎች እሱን ከእስር ቤት ወደ አንድ ቦታ ይዘውት ሲሄዱ ነበረ። አይቫንም ራሱን ይመለከት የነበረው በባህር ዳርቻው ላይ ሲሆን እናቱም ወደ እሱ ጋር ትመጣለች። እሷም የሞት ቅጣቱን እንዲቀበል ነበር ይነገረችው። ከዛም ጠባቂዎቹም እሱ መተኮስ ይጀምራሉ በሱ መሞተም ተመልካቾች የሚሆን ተጫዋቾቹ ያዝናሉ እናም አሁን ላይ በጨዋታው አራት ሰዎች ሊቀሩ ይችለዋል ኬት ኪራን ሉካና ኢላይ ነበሩ በዚህ ጊዜም ማፊያውን እንዲመርጡ የተሰጣቸው ደቂቃ ሁለት ደቂቃ ብቻ ነበረ በዚህም ጊዜም ተጫዋቾቹም እርስ በራስ ማፊያ አንተነህ ማፊያ አንቺ ነሽ እየተባባሉ መጠቋቁም ይጀምራሉ በዚህ ጊዜም ኬትና ኪራን እርስ በርስ የሚጠባበቁ አይነት ይመስላሉ ይህም ኢላይ ምናልባት ሁለቱ የፍቅር ግንኙነት አላቸው ብሎ እንዲያስብ ያደርገዋል በትውስታም ወደኋላ በምን ደበት ጊዜ ላይ ኬት እና ኪራን በአንድ ባር ውስጥ ነበር የተገናኙት። እናም ተገናኝተው የሚያውቁትም ለአንድ ቀን ቢሆንም ነገር ግን በዛ ጊዜ በደንብ ተዋውቀው ነበረ። ኬትም ለኪራን እንዴት ወላጅ አልባ እንደሆነችና የወላጅ አልባ ማሳደጊያ ቤት ውስጥም እንዴት እንዳደገችም ነግረው ነበረ። ሁለቱ ያኔ ጥሩ ጊዜ ቢያሳልፉም ነገር ግን በድጋሚ እዚህ ጨዋታ ላይ እንገናኛለን ብለው አላሰቡም ነበረ። ኪራንም ለኢላይ እና ለሉካ ያን ያክል ግንኙነት እንደሌላቸው ቢናገርም ነገር ግን ሊያምኑት ፈቃደኛ አልነበሩም ኬትን በዚህ መጥፎ ስሜት ይሰማትና በመጨረሻ መምረጥ እንደማትፈልግ ትናገራለች ምክንያቱም ቀጠይ ለሚሞተው ሰው እሷም ምክንያት እየሆነች ነበረ በመጨረሻም የመምረጫ ጊዜያቸው ያልቃል ምንም አይነት ውሳኔ ላይም ሊደርሱ ባለመቻላቸው ምክንያት በዚህ ጊዜ ማሽኑ ራሱ አንድ ተጫዋችን የሚመርጥ ይሆናል በሚያስቅ መልኩም ማሽኑ ኬትን ይመርጣታል ቢሆንም ግን እሷም ብትሆን ማፊያ አልነበረችም የእሷ ፍርሃትም ከፍ ታ በረሃና እባብ ነበሩ። ወንበሯም ወደ ክቡ ነገር በሚያመራበት ሰዓት ላይ የደነገጠው ኪራን ከወንበሩ ላይ በመነሳት ወደ እሷ ወንበር ሄዶ ወንበሯ ላይ ይንጠላጠላል። በዚህ ምክንያት ሁለቱም ክቡ ነገር ውስጥ ይገባሉ። አቅራቢውም በዚህ ነገር ይደነግጣል። ምክንያቱም እንደዚህ አይነት ነገር ከዚህ በፊት ተፈጥሮ ያቅ ከዚያም ኬትና ኪራን ከስራቸው መስታወት ባለበት ቦታ ላይ ሊደርሱ ችለዋል። ኪራንም እንዳትፈራ ቢነግራትም ነገር ግን መራመድ በጀመረበት ጊዜ ላይ መስታወቱ መሰነጣጠቅ ይጀምራል። ሁለቱም ወደ ሆኑ ከዛ ቢሮ ወጡም ነገር ግን በመጨረሻ ሊዘሉ ተገደው በረሃው ላይ ያርፋሉ። እንደ ድል ሆኖ ሁለቱ ምንም አይነት ጉዳት አልደረሰባቸው፣ ነገር ግን ያሉበትን ቦታ እንኳን አያውቁትም ነበረ። መውጫ መንገድንም በሚፈልጉበት ሰዓት ላይ ድንገት ኬት ብርሃን ይመጣበት የነበረውን ሶስት ማዕዘን ቅርጽ የነበረውን ቦታ ትመለከታለች። ኮንስታንቲንም እያወራ ስለነበረውም ስለዚህ እንደነበረም ወዲያውኑ ይገባታል። ወደዛም ለመውጣት በሚሄዱበት ሰዓት ላይ ድንገት የቄት ላይኞ ፍርሃት የነበረው እባብ ቦታውን መክበብ ይጀምራል። እነሱም እባቡን ያመልጣሉ፣ ነገር ግን በመንገዳቸው ላይ ትልቅ አውሬ ደግሞ ይመለከታሉ። ከዚያም ሁለቱ ወዲያውኑ ይህንን እንደተመለከቱ አሁን እየተጋፈጡ ያሉት የኬትን ፍርሃት ሳይሆን የኪራንን ፍርሃት እንደሆነ ይገነዘባሉ። ከዚያም እሷን እንድትደበቅ ከነገራትም በኋላ እሱ ከአውሬው ጋር ለማፋለም ይወስናል። ቢሆንም በመሃል ላይ ግን ከባድ ጉዳት ደርሶ በነበረ ከዚያም ግን ኪራን አውዲዮ ከሶስት ማዕዘኑ የሚመጣውን ብርሃን በነካው ሰዓት ላይ እንደሚቃጠል ይገነዘባል። በዚህም ምክንያት ፍጡሩ ብርሃን እንደሚፈራ ከተገነዘበ በኋላ አንገቱ ላይ የነበረውን ሶስት ማዕዘን ነገርን በጥሶ በመውሰድ ብርሃኑን በሱ በማንጸባረቅ አውዲዮን ማቃጠል ይጀምራል። ከዚያም ኬትና ኪራን አንድ የተቀረጸ ፊትን ይመለከታሉ። እናም አንድ አይኑም በሶስት ማዕዘን የተሰራ ሲሆን፣ ሌላኛው ግን አልነበረም። ስለዚህም የያዙትን ሶስት ማዕዘን እዛው ቦታ ላይ ይጠቁታል። በዚህ መልኩም ድንጋዩ መንቀጥቀጥ ይጀምረና በመጨረሻም ወደ አንድ ቤት እንዲሄዱ ያደርጋቸዋል። እዛም ቦታ ገብተው በሚመለከቱበት ሰዓት ላይ አንዲት ሴት ለሌላኛዋ ህጻን ልጅን ስትሰጣት ይመለከታሉ። ኬትም ይሄ ቦታ ያደገችበት የህፃናት ማሳደጊያ ቦታ እንደሆነ ትገነዘባለች። ከፍርሃቶቿ መካከልም ዋነኛው ፍርሃቷ እናቷ ለምን እሷ አንተታት እንደ ሄደች ማወቅ ነበር። ከዚያም ስሜታዊ መሆን በጀመረችበት ሰዓት ላይ ኪራል ለኬት አሁን እየተመለከተቻቸው ያለችው ነገሮች በሙሉ እውነተኛ እንዳልሆኑ ይነግራታል። እናም ጠንካራ መሆን እንዳለባትም ነበር ይነግራት። በድንገትም የነበሩበት ነገር በሙሉ መጥፋት ይጀምራል። በመጨረሻም ራሳቸውን ከጨዋታው አዘጋጅ ፊት ለፊት ያገኙታል። እሱም ጨዋታው እንዳለቀና ማፊያውን በህይወት መቅረቱን ተከትሎ አውቶማቲካሊ ማፊያው እንዳሸነፈ ይነግራቸዋል። ከዚያም አዘጋጁ ኪራን ከወንበሩ ላይ መነሳት እንዲችል የፈቀደለት እሱ እንደነበረ ይነግራቸዋል በዚህ መልኩም በህይወት እንዲተርፍ ነበረ እቅዱ ተመልካቾችም ብዙ የተመለከቱት ሞት ስለነበረ ከዚህ ጭንቀታቸው እነሱን ለመውጣት ሲል በመጨረሻም ትንሽዬ ደስ የሚል የፍቅር ጊዜን በእነሱ ምክንያት ሊያሳያቸው ፈልጎ ነበር የሚያደርገው ኮንስታንቲን ከዚህ በፊት ከእሱ ጋር አብሮ ይሰራ የነበረ ሰራተኛው ነበረ እናም እዚህ የመጣውም ጨዋታውን ለማበላሸት ፈልጎ ነበረ ቢሆንም ግን ሊሳካለት አልቻለም ከዛ በተጨማሪም አቅራቢው ሁለቱን ይሄዱ ይፈቅድላቸዋል። ነገር ግን ጨዋታውን ለማበላሸት ከዚህ በኋላ አንዴም ቢሆን እንዳያስቡ ይነግራቸዋል። ከጊዜ በኋላ ኢላይም ወደ ቤቱ ተመልሶ ይመጣል። እናም አንድ ቢሊዮን ዶላሩን የሚያሸንፈው እሱ ነበረ። ምክንያቱም ሁለተኛው ማፊያ እሱ ነበረ። ለአስር ወራት ያክልም ከቤተሰቡ ጋር በሰላም ከኖረው በኋላ በመጨረሻ ግን በነበረበት የካንሰር ህመም ምክንያት ሊሞት ችሏል። የቀረው ሌላኛው መደበኛ ሰው ሉካ ሲሆን ምንም አይነት ሽልማትንም ሊያገኝ አልቻለም። የእሱን ውሳኔውንም እየጠበቁ የነበሩትንም የነበሩት ልጆች ላ በማለት ገንዘቡን በሙሉ ኬት ላደገችበት የህፃናት ማሳደግ ይሰጣል። የአይቫን እናት በሌላ በኩል በየቀኑ አበቦችን እየተቀበለች ትገኛለች። ይህንን የሚሰጧት የነበሩት ሰዎች ሲሆኑ በሞተው ልጇ ምክንያትም ነበር ይህን እያደረጉ የነበሩት። በመጨረሻው ትዕይንት ላይ ኬትና ኪራን የኮንስታንቲን መቃብር ሄዶ ይጎበኛሉ። ላደረገላቸውም ነገርም አመስጋኝ ናቸው። ከዚያም ኪራን በመጨረሻ ለቀጣዩ የማፊያ ጨዋታ ደግሞ ሲመዘገብ እንመለከተዋለን። በዚህም ጊዜ ሀሳቡ ማፊያውን ለማግኘትና ይህንንም ጨዋታንም ማቋረጥ ነበረ። ፊልሙ ይህን ይመስል ነበር። ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ግን ቻው።